ባለፉት ዘጠኝ ወራት የጤናውን ዘርፍ ከማሻሻልና ከማሳደግ ረገድ በርካታ ስራዎች መሰራታቸውን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ሕይወት የምትሰጥ እናት በወሊድ ምክንያት ሕይወቷ እንዳያልፍ የእናቶች ሕይወትን የመታደግ ግብን በዋናነት ትኩረት ተሰጥቶ ሲሰራበት መቆየቱን ያነሱት ሚኒስትሯም 267 በመቶ ሺህ የነበረውን የእናቶች ሞት ምጣኔ ወደ 195 በመቶ ሺህ ዝቅ ማድረግ መቻሉንም አንስተዋል። የእናቶች ሞት ምጣኔን ስንመለከት 412 ወደ በመቶ ሺህ ነበረ። የበፊት የነበረ እንዴታ ማለት ነው። ይሄ ማለት 2016 ሳይሆን በፊት ከነበሩ እንዴታዎች አንጻር ያንን እንደ መነሻ አድርጎ ዛሬ ላይ ያለንበት ቁጥር ምን ያህል ነው የሚለውን ስንመለከት? በባለፉት አመታት የነበሩ ስቲሜት ነበረን። የዩኤን እራሱ ስቲሜት አድርጎ የሰጠን ወደ 267 በመቶ ሺህ ነበረ። አሁን የቅርብ ጊዜው ደግሞ ስቲሜት የሚያሳየው ከዚህም ዝቅ ብሎ ወደ 195 ዝቅ እንዳለ ነው የሚያሳየው። 195 በመቶ ሺህ በሚወልዱ እናቶች በህይወት የተወለዱ ህጻናት ቁጥር አንጻር የእናቶች ሞት ምጣኔው እንደቀነሰ ያሳያል። ሕክምና አንሽተው መድህንን ፈልገው ወደ ጤና ተቋማት የሚመጡ ማህበረሰቦችን በማህበረሰብ አቀፍ የጤና መድህን በማካተት ነጻ የሕክምና አገልግሎት እንዲያገኙ የሚያደርገውን አሰራር በማሻሻልም የተጠቃሚዎቹን ቁጥር ማሳደግ ተችሏል ተብሏል። በነጻ ከሚሰጡ አገልግሎቶች ውስጥ በተቻለ አቅም አገልግሎቱ ባለባቸው ቦታዎች ውስጥ እንደ አዋጅ የተሰጠና የሚሰራ ስራ ነው። ያ እንግዲህ በተለይ የማህበረሰብ አቀፍ የጤና መድንን ከማስፋፋት አንጻር እነዚህ አገልግሎቶች ሰው በተለይ የዛሬ 15 ዓመት 10 ዓመት ወደ ኋላ ብንመለከት 10% ሰው ብቻ ነበር ተቋም ውስጥ መጥቶ የሚወልደው የነበረው። ያንን ከፍ አድርገን 75% ማድረሳችን የዚህ ውጤት ነው። ከውጭ የሚገቡ የህክምና ግብዓቶችን በሀገር ውስጥ ምርት የመተካት እንዲሁም እንደ መድኃኒት ያሉ የሕክምና ግብዓቶችን እጥረት ለመቅረፍም ባለፉት ዘጠኝ ወራት በትኩረት ሲሰራበት መቆየቱም ተነስቷል። በዚህም የሕክምና ተቋማት የነበረባቸውን ጫና መቀነስ መቻሉም ተመላክቷል። ግብአቶችን እንዴት አድርገን በሀገር ውስጥ ምርት መተካት ያስፈልገናል የሚለው ትኩረት ተሰጥቶ ሲሰራበት እንደነበረ ይታወቃል። በዚህኛው ዘጠኝ ወር የሰራነው ስራ ውስጥ አንደኛው ነገር ምንድን ነው ያሉንን የጤና ተቋማት እስከ መጨረሻ ደረጃ ነው የምንለው የመጀመሪያ ደረጃ ጤና ክብካቤ ድረስ የሚደርሱ የመድኃኒት አቅርቦት ጥያቄዎች በጣም ህብረተሰቡ ተቋም ሲመጣ ባለሙያውን፣ ከዛ ተቋሙ መጀመሪያ እንዳለ ማወቅ ነው የሚፈልገው። ከዛ ደግሞ ግብአቱ ነው፣ ሌላኛው አገልግሎታችን ነው። እዚህ በነዚህ ቦታዎች ውስጥ ሲመጣ ጥያቄ ጥያቄዎች የነበሩትን በመለየት የማሟላት ስራ በተለይ ደግሞ በሪፎርሙ ወደ 3.5 ቢሊዮን የሚሆን የመድኃኒት ግዥን ማድረግ እንድንችል ድጎማ ተደርጓል። ይሄ ተጨማሪ ድጎማ ማለት ነው። ከማክሮ ኢኮኖሚ ሪፎርሙ በኋላ ተጨማሪ ወጪ የሚፈልግ ተብሎ ከተለየ ውስጥ በዚህ ዘጠኝ ወራት አዲሽናል ድጎማ የተደረገበት ቦታ እሱ ነው። የጤናው ዘርፍ የጀርባ አጥንት የሆኑ የህክምና ባለሙያዎችም የተለያዩ የማበረታቻ አገልግሎቶችን እንዲያገኙ የማድረግ ስራዎችን በፖሊሲ ማዕቀፍ ውስጥ የማካተት ተግባራት እየተከናወኑ መ መሆኑም ተነስተዋል። ባለሙያዎቻችንን በሰሩበት ልክ እንዴት አድርገን የማበረታቻ ስራዎች የማበረታቻ አገልግሎቶች ለነሱ መስጠት እንችላለን፣ በሚል በፖሊሲ አቅፈን በአዋጅ አቅፈን በጣም ለረጅም ጊዜ ጥያቄዎች የነበሩበት በተለይ ደግሞ የጤና ባለሙያዎቻችን ለምሳሌ አገልግሎት ይሰጣሉ፣ እነሱ ደግሞ በአገልግሎት ውስጥ የጤና አገልግሎት እንዴት ማግኘት ይችላሉ በሚለው በአዋጅ ጨርሰ ነው። አሁን በሚቀጥለው ዓመት መተግበር የሚችልበትን ደግሞ የፋይናንሱን እየሰራን ያለንበት አግባብ ነው ያለው ማለት ነው። የሚሰሩበትን ቦታ ምቹ ከማድረግ አንጻር፣ የሚያገኙትን ጥቅማጥቅሞች ከማስተካከል አንጻር ደግሞ ተጠያቂነትንም አብሮ የያዘ አገልግሎት ሰጪነትን የሚጨምር ነገር ግን ደግሞ እነሱንም የሚያግዝ የሪፎርም ስራዎች እየሰራን ያለ ነው። የሕክምና ተቋማት የሚሰጧቸው አገልግሎቶች ዘመኑን የተንተራሱ ለማድረግም የአሰራር ስርዓትን ወደ ዲጂታል ለመቀየር በተሰራው ስራም አመርቂ ውጤት መመዝገቡም እንዲሁ ተነግሯል።